ሀይ፣ እንዴት ናችሁ? ሰላም ናችሁ? እናንሻ ታክስ ነኝ ተመልሼ እመጥቻለሁ። በጣም ነው የሚሞቀው፣ አይን ያስታውቃል። የሆነ በቃ እዚህ ጋር ፋና አብርቻለሁ ምናምን የሚጨንቅ ሙቀት ነው። ግን መጥፋት የለብኝም፣ ቤተሰቦቼን ኬፍ ማለት አለብኝ ብዬ መጥቻለሁ። አዲስ ለመጣችሁ ሰዎች እንደተለመደው አመሰግናለሁ። እንግዲህ ያው የዛሬው ክሪቲካል የሆነ ጉዳይ ባይሆንም ለእናንተ ይጠቅማል ብዬ የማስበውን ነው ሁሌ የማመጣላችሁ እና ይሄን ቪዲዮ እንድሰራ መነሳሳኝ ትናንትና እናቴ የሆነ ቪዲዮ ላከችልኝና ቪዲዮ የተቀረጸው ኦልሞስት ዘጠኝ ዓመት ምናምን በፊት ነው እና ያኔ አውስ 23 አሁን 32 ዓመቴ ነው እና ያው ቪዲዮውን ሳየው በብዙ ሜምሪ ምናምን አመጣልኝ። ግን ከዛ በላይ ዙም አርጌ ቆዳይን ምናምን እያዩት ነበርና በቃ ያልኩ ሰው ነበርኩ። እሱን አውቃለሁ ሌላ ነገር ግን ቆዳዬ መንከባከቤ በጣም በቃ ቫሉ እንዳለው ነው የገባኝ። እና ይህ ነገር ሌሎች ሰዎችም ችላ ባትሉት ብዬ ነው ልነግራችሁ የመጣሁት። ግን ችላ አትበሉት ብቻ ብሎ ማለፍ ሳይሆን ኢንፎርሜሽኑን ማቀበል ያስፈልጋል። እየቆረጠኝ ጌት ኪፕ ያደረግኳቸውን በቃ አልናገርም ያልኳቸውን የቆዳ እንክብካቤዎች ነው ማካፍለውና እና በእርግጥ ቆዳ ሆነ መልክ ምናምን ብዙ ጊዜ ጄኔቲክስ ነው እራሳችሁ በተንከባከባችሁት ለመሆን ብዙም አይደለም። ጄኔቲክስ በጣም ጫና ያደርጋል። ማለት ፋሚሊ ውስጥ በጣም ለመጎሳቆል ቅርብ የሆነ ቆዳ ከሆነ ያላችሁ እንደዛ ነው የሚሆነው፣ ግን በመንከባከብ ደግሞ የመጎሳቆል ምናምኑን አቮይድ ማድረግ ይቻላል። የፊት መሸብሸብ ምናምንም ዲሌ ማድረግ ይቻላል። ስለዚህ እሱን ላካፍላችሁን የመጣት እኔ ማወራው ባይደባይ ስለ ራሴ ነው። የእኔ ቆዳ በጣም ድራይ ነው። ስለዚህ የሌላ ሰዎች ቆዳ ኦይሊ ምናምን የሆነ ቆዳ ያላችሁ ሰዎች አላቅም፣ እውነት ለመናገር ማላቀውን ነገር ከምቀባጠር እናንተ ሌላ ሪሰርች ስሩበት። እኔ ግን ለእኔ ቆዳና ለኔ አይነት ቆዳ ላላችሁ ሰዎች በጣም እርግጠኛ ሆኜ እንደሚጠቅማቸው ማሰበውን ነገር ነው የምነግራችሁ። ወበስ እንግዲህ ወደ መጀመሪያ ጽዳት የሚለው ላይስ ይወይ ሳልነግራችሁ እነዚህ የሚያስፈልጓችሁን ነገሮች ሳልነግራችሁ፣ ቆዳችሁ ምን አይነት እንደሆነ ማወቅ ከቸገራችሁ በንጹህ ውሃ ምንም ሳሙና ምናምን የሌለው ውሃ በደንብ ታጥባችሁ ተለቅልቃችሁ ማለት ፊታችሁ ላይ የተቀባባችሁት ነገር ካለ ምናምን በውሃ ብቻ አጽድታችሁ ዝም ብላችሁ አንድ ሀያ ደቂቃ ቁጭ በሉ። ያኔ ወዝ ይተፋል ወይስ ድርቅ ብሎ ይወጣጠራል የሚለውን ማወቅ ትችላላችሁ። ያ ነው ትክክለኛ ቆዳችሁ ማወቂያ መንገድ እሱ ነው። እኔ ፊቴን በውሃ ታጥቤ ሀያ ደቂቃ በኋላ በቃ ይወጠራል እና እንደዚህ ስል ይሄ እንዳለ ይሄ አላለ ነጭ ይሆናል። ብቻ ስለዚህ እኔ በጣም ቆዳዬ ድራይ ስኪን ከሚባለው ውስጥ ነው የሚመደበው ማለት ነው። ስለዚህ ምንድን ነው የማደርገው? ባይ ዘ ወይ ቆዳ ዝም ብሎ እየመጣ ሰው ቢያወራላችሁ እንዴት ነው ጉዳዩን? ራሱ ማድረግ ያልቻለ ቢያወራ ፖይንት የለውም። ስለዚህ ፊቴ ፕሩፍ ነው፣ ላሳያችሁ ስለፈለግኩ ነው። ሲ ኦኬ ይሄንን ከተማመንን ምን ማድረግ እንዳለባችሁ ልቀጥላችሁ። በመጀመሪያ ደረጃ ከፍሪጅ አውጥቼ አሳያችኋለሁ። በዚህ ሙቀት ይቀልጣል ብዬ ነው ውጭ አላደረግኩት። ሬት አለ አይደለ? ሬት ይፈጭና በፈለግ በጁስ መፍጫ ከፈለጋችሁ ያ ፕሬስ በማድረግ ያው ብቻ ውስጡ ያለውን አውጥታችሁ ትፈጩና ወዲያው ባንዴ ሁሉንም መጠቀም ስለማትችሉ የበረዶ ውሃ ማስቀመጫ አለ አይደለ? እዛ ውስጥ ይኖዋት ላሳያችሁ። ይወላችሁ ተጠቅሚያቸዋለሁ። እነዚህ እንደዚህ አድርጌ በረዶ ቤት ውስጥ አስቀምጣቸዋለሁ ማለት ነው፣ እና ሲፈለግ እንደዚህ ወጣና አንድ ኪዩብ ካል እንደዚህ አይነት ለአንድ ጊዜ ተጠቀሙታላችሁ። ይሄንን ያው ሬት እንደ መቀባት ማለት ነው። ሌላ ምንም አዲስ ነገር የለውም። ግን ሬት ሲገዛ፣ ኦ፣ ደግሞ ቆርጣችሁ ውስጥ አስቀምጡት። ወዲያው ነው የሚበላሸው። ስለዚህ እኔ በዚህ መንገድ ነው ፕሪዘርቭ የማደርገው። ፈጭቼ በዚህ መንገድ አስቀምጠዋለሁ። ስፈልግ በሳምንት ሁለቴ አሪፍ ነው። በቃ በሳምንት ሁለቴ ወይ አንዴ ካልተመቻችሁ እንደዚህ ታደርጉና ፊታችሁ ላይ ማሳጅ ታደርጋላችሁ። ቅዝቃዜው ብለድ ፍሎ ያመጣል፣ ወደ ቆዳ ሌየር ድረስ ያመጣል። ተጨማሪ ደግሞ ያው ከሬት የሚገኘውን ጥቅማ ጥቅም ታውቃላችሁ። ስለዚህ ይሄ ነገር ንጹሕ ቆዳ ላይ ነው የሚደረገው ወይስ ዝም ብሎ ነው ማለት? ንጹሕ ማለት በሳሙና የታጠበ ፊት ላይ ነው ሬት የሚደረገው ወይስ ዝም ብሎ ነው? እኔ የምመክራችሁ በተለይ ድራይ ስኪን ያላችሁ ሰዎች ቆዳችሁ ቆዳችን የምን ቆዳችሁ ቆዳችን ሴንስቲቭ ስለሆነ ብዙ ጊዜ እኔ በሳሙና ምናምን ታጥቢ አይደለም ይሄን የማደርገው ቀጥታ ሬት። ኃይለኛ ነው እንትን እንዳይመስላችሁ ጀስት ቢኮዝ ይሄ ናቹራል እንትን ስለሆነ አቅም የለውም ብላችሁ ኬሚካል፣ እንደ ኬሚካል ቦታ ባይኖረውም ስቲል ኃይለኛ ነው እና በፊታችሁ በሳሙና ምናምን ሳትታጠቡ ዝም ብላችሁ ብታረጉት እመክራችኋለሁ። ይሄ እንደ ምግብ ነው እንጂ መታጠቢያ አይደለም፣ የጽዳት መጠበቂያ አይደለም። በቃ ለፊት እንደ ምግብ ነው። ስለዚህ ወደ ቅባቶች እንግባ። ቆይ ላምጣቸው። እንግዲህ እንዳልኳችሁ ሬት ምግብ ነው፣ እንደ ምግብ ነው እንጂ ለፊት መታጠቢያ አይደለም፣ ቅባት አይደለም። ልኬ ማስክ ምናምን እንደሚደረገው ለጸጉርም ለቆዳም አለ አይደለ? እንደዛ ለማለት ነው። በቃ አንድ የሚጠቅም ምግብ ነው። ግን ድራይ ስኪን ላለን ሰዎች በጣም ፍቱን ነው። በቃ ውስጡ ያለው ነገር በጣም ስለሚጠቅም ነው። አሁን ወደ ጽዳት አጠባበቅ ልንገራችሁ። መጀመሪያ ያው ኤቭሪዴ ውሏችን ማተር ያደርጋል። ብዙ ጊዜ ቤት ከዋላችሁ በውሃ ብቻ ብትታጠቡ ነው መመክራችሁ። ማታ ወደ አልጋ ከመሄዳችሁ በፊት በውሃ ብቻ ታጠቡ። ቤት ውስጥ ከኋላችሁ አዋራ የሚነካችሁ ቦታ፣ ሰው የምትስሙበት ቦታ ምናምን አይነት ኤክስፖዝድ ሆናችሁ ውላችሁ ከሆነ ግን ያነ ያ በውሃ ይጠፋ። በውሃ ታጥባችሁ ወዳልጋችሁ ተኙ ልላችሁ አልችልም። ምክንያቱም መቼም ትራስ ጨርቅ እኔ በየሳምንቱ ነው የምቀይረው። ከዛ በላይ መሆን አለበት ብዬ አላምንም። ግን ዞሮ ዞሮ ቆሻሻ ይዛችሁ ትራስ ላይ ከተኛችሁ ምንም ፖይንት የለውም። ደ ኔክስት ዴይ ብትታጠቡም ኦልሬዲ ቆሻሻ ላይ ነው እየተኛችሁ ያላችሁ። ስለዚህ እንዳዋዋላችሁ እንዳልኳችሁ መታጠብ ግድ ነው። ይሄ በየቀኑ መጠቀም የምትችሉት ነገር ነው። ለድራይ ስኪን አሁን የማወራው እንዳትሸወዱ፣ እሺ። ይሄ ትንሽ እንደ ቅባታማነት ነገር አለው። ኤቭሪዴ ለመታጠብ ይጠቅማል። ብዙ ሀርሽ አይደለም ቆዳ ላይ ቶሎ ድርቅና የሚያደርግ አይደለም ይሄ። ከዛ ግን በሳምንት አንዴ እኔ ስክራብ አደርጋለሁ። በሳምንት አንዴ ነው የማደርገው፣ ምክንያቱም ደድስኪን መነሳት አለበት እና ጥቅማጥቅሙን የደድስኪን መነሳት ሰፊ ነው ሰርች ብታረጉት ነው የምመክራችሁ። እኔ ይሄንን ነው የምጠቀሙ። አሁን የማሳያችሁ ፕሮዳክቶች እንዳለ ኢትዮጵያ ውስጥ እንዳሉ አውቃለሁ። ስለዚህ ምክንያት እንዳፈጥሩ። ይሄ ስክራብ በሳምንት አንድ ጊዜ በደንብ ቆዳ ግሎው እንዲያደርግ፣ ቆሻሻ ደድ ስኪን እንዲነሳ ያደርጋል። ሌላ ነገር፣ ሜካፕ ያደረጋችሁ ቀን ለምሳሌ፣ አሁን በዚህ ታጥባችሁ አልወጣ ያለ ቆሻሻ እንዳለ የሚታያችሁ ከሆነ ቶነር ምንም አይነት ቶነር ሊሆን ይችላል። እኔ ምርጫዬ ይሄ ብራንድ ስለሆነ ነው፣ ግን አፍሪካ ጋርኒየር አለ። ትልቁ ኢትዮጵያ የሚሸጥ መሰለኝ ጋርኒየር ሚሴላር ዋተር የሚል እሱ አይነት ቶነር። ይህኔ እንግዲህ እንዳልኳችሁ ስ ስ ማይ ፕረፈረንስ። ይህንን ጥጥ ላይ አድርጋችሁ ማጽዳት ማለት ነው በቃ ሜካፕ ያደረጋችሁ ቀን ማስካራ ወርዶ አለቅም ያለ ቀን ምናምን ምናምን በዚህ መጠቀም ትችላላችሁ። ኦኬ ጽዳት ጨረስን ማለት ነው እነዚህ። እሺ ከጽዳት በኋላ ቀን ቀን ከቤት ከመውጣታችሁ በፊት ባይ ዘ ወይ ሁሉ ነገር የምነግራችሁ ዲፐንድ ያደርጋል፣ እንዳዋዋላችሁ፣ እንደምትሄዱበት ቦታ። እንዴት ነው ፀሐይ፣ ላይ ትውላላችሁ? ሰው ጋር የሚያነካካ ስራ ነው የምትሰሩት አዋራ ኦር የብናኝ ያለበት አካባቢ ነው የምትሰሩት። ይህ ሁሉ ማተር ያደርጋል። ለምሳሌ ጧት ከእንቅልፋችሁ ተነስታችሁ ወደ ስራ መሄድ አለባችሁ። የምትሄዱበት የስራ ውሏችሁ ግን ፀሐይ ላይ የሚያንከራትት ውሎ ነው እንበል፣ አንድ ኤግዛምፕል። ስለዚህ ከእንቅልፋችሁ ስትነሱ ምንም አይነት ሳሙና ድራይ ስኪን ያለው ሰው ከእንቅልፉ ሲነሳ መጠቀም የለበትም። በውሃ ብቻ ታጥባችሁ ጥርሳችሁን ተቦርሻችሁ ወደ ቅባት ነው የምትሄዱት አት ላይ ስለዚህ ይሄ ኢዝ ዮር ቤስት ፍሬንድ ድራይ ስኪን ከሆነ ያላችሁ ይታያችኋላ። በቃ ኢዝ ዮር ቤስት ፍሬንድ ሃይልኖሪክ አሲድ ማለት ውሃ ቆዳ ሃይድሬትድ ሆኖ እንዲቆይ የሚያደርግ ነው። በቃ ውሃን ግጥም አድርጎ መያዝ ይችላል። በጣም በጣም ወሳኝ ነው። ምንም ቅባት ስር ቀን ቀን መቀባት ግድ ነው እና ሃይልኖሪክ አሲድ በስሱ ታደርጉና ውሃ ታጥባችሁ ውሃው ብዙም ሳይደርቅ ምጥጥ ሳይል ሃይልኖሪክ አሲድ ታረጉና አንድ ዶት አንድ ዶት አንድ ዶት አንድ ዶት አራት ዶት በቂ ነው። ታረጉና እሱን ታዳርሳላችሁ። ትንሽ መጠጥ ነገር ይልና እንዲስትነኩት እንደ ማጣበቅ አይነት ቴክስቸር አለው። እንደዛ ሲሆን አሪፍ ላይ ነው ማለት ነው። ስለዚህ እንዳልኳችሁ ፀሐይ ላይ የሚውል ሰው ከዚህ በኋላ ሃይልኖሪክ አሲድ ካደረገ በኋላ ወደ ሳንስክሪን ነው የሚሄደው። የእኔ ፐርሰናል ፕሬፈረንስ ይሄ ነው። እንግዲህ እናንተ የሚስማማችሁን ሳንስክሪን ታውቃላችሁ፣ ይታያችኋል። በቃ ይህ ሳንስክሪን ለእኔ በጣም ይመቸኛል፣ ምክንያቱም ውስጡ ትንሽ ኦይልነትም ስላለው ፊቴ ድርቅ እንዳይል ያደርገዋል። ማለት ሙሉ ቀን ስለምውል ማለት ነው፣ ፀሐይ ላይ መወጣ ቀን። ስለዚህ ፀሐይ ላይ የምትውሉ ቀን ሃያሉሮኒክ አሲድ መጀመሪያ፣ ቀጥሎ ሳንስክሪን። በቃ ሳንስክሪን ማታ ላይ በጣም በጣም መታጠብ አለባችሁ፣ ይሄን ያልኳችሁን ኤቭሪዴ የምትጠቀሙትን ተጨማሪ በዚህ ማጽዳት ግድ ነው። እንደ ሜካፕ ነው። ባይ ዘ ወይ ሳንስክሪን ማለት ላይ ጠቃሚ እንደሆነ ሁሉ ይዛችሁት ደግሞ ወደ አልጋ መሄድ የምችሉት ነገር አለም እንደ ሜካፕ በሉት። ስለዚህ ግድ በዚህ በጥጥ አድርጋችሁ ማጽዳት አለባችሁ ማለት ነው። እሺ አሁን ደግሞ ኖርማል የሆነ ቢሮ ውስጥ የምትሉበት ኦር ፀሐይ የማይነካችሁ ቦታ ወራቨር የምትሉበት ሁኔታ ሲኖር ደግሞ እንዳልኳችሁ ከእንቅልፋችሁ ተነስታችሁ በውሃ ብቻ ተታጠቡ እና ሃይልኖሪክ አሲድ ሁሌ ቤዝ ነው ለሁሉ ነገር። ይህንን ታደርጋላችሁ። እንዳልኳችሁ ጥብቅ ጥብቅ ማለት ሲጀምር ከፀሐይ ላይ ካለመዋል ምንድን ነው ልዩነቱ? እኔ ይሄ እዝማይ ከድሮም ጀምሮ የምጠቀመው ሞይስቸራይዘር ነው። በቃ ለፊቴም ለአንገቴም ሳምታይምስ ለእጄም ምናምን እቀበዋለሁ። እንደምታዩት ይሄ አንድ አመት ምናምን ነው የሚያቆያችሁ ከዛም በላይ ምንም እስፔሻሊ ለፊት ከሆነ በጣም ከዛ በላይ እርግጠኛ ሁኜ ነው የምነግራችሁ ለእኔ ይሄ ነው የሚስማማኝ እና መጀመሪያ ይሄን ታረጋላችሁ ለእኔ ይሄን ታረጋላችሁ አለቀ በዛው ነው የምትውሉት ይሄን ምላችሁን ብታደርጉ ማለት ነው በቃ መቼም የራስ ቆዳ ምስክር ነው እንዳልኳችሁ ብዙ ማተር የሚያደረግ ነገር አለ ጀነቲክስ አለ ምናምን ግን ጥረት ደግሞ ትንሽ ልዩነት ያሳያል ስለዚህ ሞክሩት ሌላ ማታ ማታ ከታጠባችሁ በኋላ ራሱ ፊት ድርቅ ይላል እና እኔ ምን በጣም ጠቅሞኛል ብዬ የማስብ በሳምንት ሁለቴ፣ አንዳንዴ የስራ ሳ ደግሞ አንዴ፣ ግን ፕሪፈራብሊ በሳምንት ሁለቴ አሪፍ ነው። ያገኛችሁትን ቫይታሚን ሲ ግዙ። ብራንዱ ማተር አያደርግም እውነት ለመናገር ምክንያቱም ብዙም ኢትዮጵያ ብዙ ቦታ ቫይታሚን ሲ አቬለብል አይመስለኝም። ቫይታሚን ሲ ምላችሁ ሲረም ነው እኔ ይህን ነው የምጠቀመው። ካንት ቢሊቭ አይም ሾዊንግ ዩ ዲስ። እኔ ይሄን ነው የምጠቀመው፣ እና ቫይታሚን ሲ ሲረም ምን ያደርጋል መሰላችሁ? ይሄ ፊት ፍክት ከማድረግ ተጨማሪ ጤነኛ የሆነ ቆዳ ይታያል፣ ሪንክልም ፋይት ያደርጋል። በጣም ብዙ ጥቅም አለው። የቫይታሚን ሲ ሲረም ወሳኝ ነው። ስለዚህ በሳምንት አንዴ ወይ ሁለቴ ማታ ከታጠባችሁ በኋላ ድርቅ ሲል ውሃ ምናምን ምንም ሳይኖረው ይሄንን ታደርጋላችሁ እነዚህን ነገሮች ተቀብታችሁ ግን ወዲያው ትራስ ላይ ሄዳችሁ የሚገኙ ከሆነ እናንተ ቆዳችሁ አይመጠውም ትራሱ ነው የሚመጠው ስለዚህ ተቀብታችሁ ቢያንስ ቢያንስ ቢያንስ አንድ ሰዓት ትራስ የሆነ ነገር ሰዓት እንደገፉ ጊዜ ማግኘት አለበት ከሰውነታችሁ ጋር እንዲዋሃድ ማለት ነው ስለዚህ ይቺ በጣም ወሳኝ ነች እንዳልኳችሁ ብራንዱ እኔ ይሄ ይመቸኛል ያጋጠማችሁን ቫይታሚን ሲቲን ግዙ እናንተ ከዛ በተረፈ ተጨማሪ አይ እኔ እመርጣለሁ አይክሪም ክሪም። ምክንያቱም በተፈጥሮ በተፈጥሮ ሳይሆን እንዳልኳችሁ በዘር አይናችን አካባቢ ትንሽ ጠቆሬ ማለት ነገር አለ እና ከታች በተለይ ከታች እችን እቀባታለሁ። ይሄ አይ ክሪምም ቢሆን እንዳልኳችሁ የእናንተ ፕሬፈረንስ፣ የሚስማማችሁ ሞክሩ። ለእኔ ይሄ በጣም ይስማማኛል። ሰፎራ ነው የሚሸጠው እንግዲህ የሚልክላችሁ ሰው ካለ ውጭ ላይ ያላችሁ ደግሞ ከሴፎር አገዝታችሁ መጠቀም ትችላላችሁ። እነዚህ ነገሮች ናቸው። ይሄ ብዙ ከባድ አይደለም፣ እውነት ለመናገር ምክንያቱም መጨረሻ ላይ የቆዳ ጉዳይ እነዚህን ትንንሽ ነገሮች በማድረጋችሁ ውጤቱ የምታዩት ቆይቶ ነው። እኔ ትናንትና ነው በደንብ ይገባኝ። አይ ወሶ ሀፒ ላይክ እንደዚህ ቆዳ ይ እናንተ ያ ስሜት እንዲሰማችሁ ስለምፈልግ ነው እንጂ እነዚህ ነገሮች እንዲቀርቅር ቀርቅርጌ ኬፕ አድርጌ ነው የኖርኩት። ስለዚህ አይ ሪሊ ሆፕ አሁን ያያችሁት ነገር በሙሉ ይጠቅማችኋል። ሀሳብ አስተያየት ካላችሁ አሁንም ኮሜንት ሴክሽኑ ክፍት ነው። አምሳዊ እንግዲህ ለሌሎቻችሁ መስራት አልችልም። ምክንያቱም የማላቀውን ነገር መደበላለቅ ትንሽ ይከብዳል። የራሴን ግን ከነ ማስረጃ ያመጣሁላችሁ። እሺ